ነት አማራው መውረድ አልቻለ። ለዚህ ነው የሚጨፈጨፈው የሚገደለው። ኦርቶዶክስ ተገደለ ይብላል የሚገደለው ግን አማራ ነው። እነሱ ጥላቻቸው አማራነት ከሚባለው ላይ ነው። ለምን ታዲያ ሙስሊም ሲገደላል? ያ ከሆነ አላሁ አክብር እያለ ያርደዋል። ሙስሊሙ ሙስሊም ሙስሊሙ ለምን ይመስላል? እያረደው ያለ አማራነት ነው። እያጠፋ ያለ አማራነት ነው። የአማራን ታሪክ ተወዳላችሁ ወይ? አፍሪካ ካንትሪ ትላለህ። አሜሪካ ስትመጣ አውሮፓ፣ እናንት ኦሮሞዎች፣ ትግሬዎች፣ ኤርትራኖች ሳይቀሩ ሰርቀው ሲያዙ አያም ኢትዮጵያን ይላል። የሚያኮራ ነገር ደግሞ ሲያገኙ ጤፊዝ ማይ ኤሪትሪያን ፒፕል ነው ይላል። በየአይነት የኛ ምግብ ነው ሸማው የኤርትራን የጥንት የአምስት ሺ ዘመን ታሪክ ነው ይላል። ግዙ የኛ ነው ይላል። ግን እኮ ግመል ነው አርማችን ብሎ እኛ እስላሞች ነን ብለው ከአረብ ሊግ ጋር የተስማሙ ሰዎች ህዝቦች ናቸው ኤርትራውያን። ሁሉም የአማራነትን ይወደዋል ከስሙ ጀምሮ፣ የአማራ ሴቶችን በጣም ይወዳሉ። ለምን ሼር አታረቡ? ኮፕሊንክ ለምን አታረቡ ከታች ተደብቃችሁ የምታዩት ስለምን አትገቡ? ተበልጣችኋል። አምስት ሰው ገባ፣ አምሳ ሺህ ሰው ገባ። እኔን የሚያይኝ ሚሊዮኖች ናቸው። ተሸንፈሃል። ከአብይ አህመድ ጀምሮ ገብተህ መመልከት ብቻ ተደብቀህ ለምን ትሰማለህ? ትራክ ነጆች በሙሉ አሁን እኔ ጋር ያሉት አንዱም አይገባ። የገረድ ልጆች ስለሆናቸው ገረድ ገረድ ነው። ገረድ አስተሳሰቡ የገረድ ነው። ለምን እኔ ከፍ እንዳለ በለጠን ምናምን አየ ሁሉም ታክሲ ነጃውን ኡበር እየነዳ ነው። አናበሽ እያንዳንዱ የኔ ላይ የሚሰማ ምንም ሌላ የሚስብ ነገር የለም። ጨዋታውም እዚህ ጋ ነው ያለው፣ ፖለቲካው እዚህ ጋ ነው ያለው፣ ሀቅና ውስነቱ እዚህ ጋ ነው ያለው፣ ሁሉም ነገር እዚህ ጋ ነው ያለው። ማንኛውም የኔ ሚዲያ ስገባ የማይከታተል ኢትዮጵያዊ የለም። ግን አስርና ሃያ ሺ ሰው ለምን አታዩ? መታየት አይፈልግም ተደብቆ ማየት ነው። ጥላቻው አድመኛ ነው። ሃይማኖተኛው አድመኛ ነው። ኦርቶዶክስም ሙስሊሙም ጴንጤው የሚመለከታል። ጴንጤው እኮ ግን አድመኛ ነው። በጣም አድመኛ ነው። ኢቭን ቅዳሴ ላይ ያሉ የኔን ቪዲዮዎች የሚሰሙ እንዳሉ ታውቃላችሁ። ከገቡ በኋላ እንዳያመልጣቸው በቃ በብሉቱዝ ይሰማል። ቅዳሴ ሳይቀደስ እኔን ይሰማል። ወደ ውስጥ አይገባ። የፓርላማ አባላት በሙሉ ይሰማሉ። እኔ አንድ ዴንቨር ኮሎራዶ ያለ ሰው ነርስ ፕራክቲሽነር ሐኪም ነው በቅርቡ ኢትዮጵያ ሄዶ ሲመጣ ደወለልኝ ድሮ ባብያ ምድ ይከራከር ነበር እና ከዚያ ጨፍጫፊ ሆኖ ሲያየው ትንሽ ተግባብተን አሁን ግን ሙሉ ሙሉ በሙሉ መጣ አዲስ አበባ ያለሄደበት ጎጃም ያለሄደበት ሀገር የለም ገንዘብ ስላለው ያው ዶላር ነዋ ስላለው ሊያልፍ ይችላል ፋኖም ሆነ ማንም አይጠይቀውም ገንዘብ ነው መቶ ዶላር ከሰጠው ምን አገባው ቀጥል ነው የሚለው እኔ አማራ ነኝ ካለው ፋኖ ያሳልፋል ብልጽግና ደግሞ እኔ ዲያስፖራ ነኝ የመንግስት ደጋፊ ነው ካሉ ያሳልፈዋል። ኦሮሚያ ድረስ መዝናናት ይችላል። ዲያስፖራ ነዋ እኔ መንግስትን ላለማፈልጋለሁ ምናምን ነው የሚሉ እናምን። ይህ ምሳሌ ለመስጠት ነው፣ ስለ እሱ ጉዳይ ሳይሆን። ምን አለኝ ደውሎ በጣም ገርሞት ማለት ነው። አንድ ቤት ገርቻ አካባቢ ነው ምናምን ሴምሲ ነው እንጂ የፓርላማ የተሰጣቸው ቤት አለ አለ፣ ወደ ሴምሲ ሆን ወደ ገርጅ ረሳሁት፣ እና እዚያ የጎጃም ልጅ ፓርላማ አባል አለች አለ ብዙ ናቸው ሴቶች፣ ከጎጃም ምናምን ከጎንደር ይመጣሉ። እሱ የሞጣ ሰው ነው። ከሞጣ አካባቢ ይሆን ከምዕራብ ጎጃም አካባቢ ይሆን ከምስራቅ አይታወቅም። እና የጎጃም ልጅ ናት ልጅቱ፣ ጓደኛው አብራ ያደጉ ናቸው። እና ፓርላማ በለች ቀጥታ፣ እሱን ክብር ስለሆነ፣ ዲያስፖራ ስለሆነ እዚያ ቤት ይጠራል። ቪላ ቤት ነው መንግስት የሰጣቸው ነው። የኔን ቪዲዮ ከፍተው ቁጭ ለዋል ሲገባ የኔ ላይብ እንደዚህ ይተላለፋል እና ልጁ ይደነግጣል። የፓርላማ አባላት ናቸው፣ ህግ አዋቂዎች ሁሉ እዚያ ውስጥ አሉ። ትላልቅ የተባሩ ሰዎች እና ግራ ገባኛል። ቀስ ብዬ ጓደኛ ሆናት፣ ምንድን ነው የምትሰሩት አልኳት? አለ አይ እኛኮ እሱን እንከታተላለን። እውነተኛ መረጃ የሚገኘው ሞጣ ቀራንዮ ነው የሚባለው ሚዲያ ላይ ነው። ሌላ ቦታ ውሸት ነው ለገንዘብ የሚሰሩ አጭበርባሪዎች ኒው ፕራስፔክቲቭ የሆነ ነገር አዲስ አመለካከት የማያመጡ ደንቆሮች ናቸው አለችኝ። እናና የሁሉ ሰውን እየሰማን ነው፣ የደቡብ ምናምን አካባቢ ምናምን የሆነ ሁሉ ይሰማል። እኛ እዚህ ውስጥ ያለነው አማራዎች ነን፣ ሌላ ዘር የለም። ግን አኩራፊዎች ነን። ስለዚህ በአማራ ላይ የሚደረገውን ተመልከቱ። እንግዲህ ፓርላማ አባላም አንዳንዴ ዝም ብለን ብልጽግና ምናምን ላለን እንጂ ጠቅላላ ስለ አማራ የሚደረገው ነገር ስለ አልቻሉ ተሰብስበው ይሰማሉ። እያንዳንዱ ቁጭ ነው የሚሰማ አለ። በጣም ገርሞኝ ገርሞ ትጎ ሲመለስ ደወለልኝ ማለት ነው። ትልቅ ሰው ነው፣ ሐኪም ነው። ለረጅም ዓመት አሜሪካ ብዙ ዓመት የኖር እዚህ ነው ያደገ ማለት ይቻላል። እና ገረመው። ነርስ ፕራክቲሽነር ዶክተር መሆን የሚችል ሰው ነው ስላልፈለገ ነው። እና በጣም ገርሞት ማለት ነው። አንተ በጣም ትለያለህ አለ። እንዴት ምናምን ስለው እኔ በዚያ ደረጃ አውቃለሁ ግን በዚያ ደረጃ ይሆናል ብዬ ፓርላማ አባል በአንድ ቤት ውስጥ ተደብቆ ያንተ ላይ ቢከታተላል ብዬ ግን አስቤውም አልሜውም አላቅ ሰውን ቢነግረኝ አላምንም ነበር አለ። እኔ ግን በአይኔ ስላየሁት ኮንግራጁሌሽን ብሎ ደወለልኝ የዛሬ ሳምንት አካባቢ። አያችሁ፣ እነዚህ ግን እንደነዚህ አይነት ሰዎች አሁን ፋኖ በስውር ስልጣን የያዘና ገንዘብ እርዱ ስትሏቸው አይገኙም። አማራን ወደ ስልጣን ለማምጣት አሁን በምናደርገው ትግል እዚህ ውስጥ አሁን ገንዘብ ያለው ሰው አለ፣ መርዳት አይፈልግም። ሁሉም ስቶፕ አማራ ጀኖሳይድ ነው የሚል ገበሬው ተጎዳ ነው ፋኖ ይቀጥል ነው ፋኖ ምን ተገደለ ነው እንጂ እስኪ በህቡ እንደ ኦሮሞና እንደ ትግሬዎች ገንዘብ አዋጠን የታጠቀ ኃይል የአብይ ስልጣን ለመቀማት በህቡ እና አደራጅ ብትለው እልም ያለ ፈሳብ ዘረጦ ገንዘብ ወዳጅ ቡትቷ ይሄን የበሰበሰ ቁርጥ ሲበላ የሚውል ዲሲ ላይ ምናምን ነው። ዳላስ፣ እንደምታዩ፣ ዩስተን፣ እኔ አደንቃለሁ ትግሬዎችን፣ ኦሮሞዎችን በእንደዚህ አይነት ኮሚትመንታቸው ላይ በጣም ይገርሙኛል። ኮሚትመንት ኮሚትመንት ነው። የጦርነቱ ጊዜ እዚህ አንድ ሉሲ ሬስቶራንት የሚባል አለ እኛ ከተማ አለ እና አንድ ትግሬ ሲነግረኝ አማራና ትግሬ ነው እና ነገር ያው ዘር አማራም ስላለበት ትግሬም ለሁለቱ ማያደላ እና ለአማራ ነው የሚቆመው ብዙ ጊዜ ምክንያቱም አማራ ነው በደል የደረሰበት ብሎ የሚያስብ ሰው ነው። ግን የሚናገር ትግርኛ ነው። እና ምን አለ አንድ ቀን ተሰብስበን አለ ብታምንም ባታምንም አለ ካሽ፣ እንግዲህ አማራን ለመምታት እኮ ነው ሶስት መቶ ሺህ ዶላር ሴትዮዋ አሰበሰበቻለ። ዱዩ ቲንክ ትግሬዎች እሱ በዚያ ላይ አልተሳተፈም ምክንያቱም የሁለቱን ወገን ስለሆን አልፈለግም። አንድ ሺ ሁለት ሺ አምስት ሺ ዶላር አዋጡ። ሀብታም ነው፣ በአማራ ላይ እንዲተኮስ አይፈልግም፣ በትግራይ ላይም እንዲተኮስ አይፈልግም። ለምን? ከሁለቱም የወጣ ነው። ስለዚህ ሁለቱን ለማብረድ መሄድ ነው እንጂ ያለበት ቤንዚን መጨመር አልፈልግም። በጣም የማዝነው ግን አለ አማራ ግማሽ ያለባቸው ያዋጡ ነበራል። ያንን ሊታዘብ ገብቶ አላዋጣም፣ ግን ገብቷል ገብቶ ሱፉን አድርጌ አድርጌ ምናምን የጠጣው ነው የበላው፣ ሰውን አየውታል። በጣም አማራን ለማጥፋት በዚያ ደረጃ ሲሄዱ ገረመኝ አለ ቀናውባቸው አለ ለምን አልኩት። በሰዓታት ውስጥ እኮ ነው ሶስት መቶ ሺህ ዳላር ካሽ እኮ ነው ያን ተሸክማ በኬንያ ነው በምናምን በኩል ይዛው ሄዳ አስረክባ ጦርነት ከፍተዋል። እነዚህ ዛሬም ኦሮሞች ይህን የሚያረጉት ትግሬዎች፣ ይሄ ጉራጌዎች ይሄን ያደርጋሉ ጉራጌ ኢትዮጵያዊ ነኝ ይልሃል እንጂ በመስቀል ስም ሂዶ የሚደራጅ ሕዝብ ነው። አድናቂያቸው ነው። እዚህ ከተማ እቁብ ብለው የሚሰበስቡ አማራውን፣ ሌላውን ሰብስበው እቁብ ብለው የሚሰበስቡ እነሱ ናቸው። ቅድሚያ ይወስዳሉ እቁቡን። ከዚያ የሆነ ነገር ይከፍቱበታል። ምግቤ ምናም እነሱ ይሰራሉ። ቀስ እያሉ ይከፍቱበታል። አማራው ግን ዝም ብሎ እዚያ ጋር ማጠራቀም ነው። ከደረሰውም መልሶ ባንክ ውስጥ ያስቀምጦ አይሰራበትም። ድዊ ነው እና ይሄን ለመናገር ስለፈለግኩ ነው። ታፕ ታፕ፣ ኮፕሊንግ ሼር አድርጉ፣ ሁላችሁም ሼር አድርጉ። ብሌን የሚል ብሌን ባልትና ወይ የሞጣዬ ሰላም፣ እንዴት ነህ አባቴ? እግዚአብሔር ይመስገን። ቀፌ ብሌን ባልትና ነኝ። ካስታወስከኝ ተደጋጋሚ ገብቻለሁ አንተ ቤት። ባልትና ስራዎች እየሰራሁኝ ነው። ቤት ውስጡኝ የምሰራ ልጅ ነኝ እንድታስተዋውቅልኝ ፈልጌ ነው